ሰላም ጤና ይስጥልኝ። ውድ የነጭ ሳር ሚዲያ ተከታታዮች እንደምን ቆያችሁ? ዛሬም በመንታ መንገድ ነው የመጣውኝ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጎ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። አሁን ወደ ትዕይንቱ ገባለሁ። ስምሩ አንድ የምንጣፍ ስቶር እዚያ ተቀጥራ የሰራች ነው። ይህን የሰማ ሳሜት የምትሰራበት መጣ። ሳሜት እዚህ ምን እየሰራች ነው? ሃ ለለቱ ኑሮዬ እየሰራሁ እንደዚያ ነው። እዚያ አሻሻጭ ሆነሽ ከምትሰሪ የሆቴል ስራ አትፈልጊም? በስራዬ አላፍርም። ተመልከች፣ የዳቦ ቁራሽ አተሽ እንድትሰቃይ ነው የማደርገሽ። ምንም ምግብ አታገኝም። በረሃ ጣልከን ጥሩ ነበር። ከዚህም ልታባረኝ ነው? ጥሩ ቀጥል። እጅ የምሰጥ መስሎ ነው? ተሳስተሃል። አስፈላጊ ከሆነ ገበያ ሎሚ እሸጣለሁ፣ ቤት አጸዳለሁ፣ ግን ወደ አንተ ቤት ልመለስ አልገደድም። ሰምሮ ተመልከት፣ አበስላለሁ፣ እሸጣለሁ፣ ወዲህ ወዲህ አላለሁ። ምን ልታደርግ ነው? እንዴት ታስቆመኛለን? በህይወት እስካለሁ ምንም እሰራለሁ። ሳሜት ገባ፣ ያንተ ሚስት እያለሁ ራሴን በጣም ጎድቼ ነበረ፣ ራሴን ማንነቴን አጥቼ ነበር። መቼም ልትሰብረኝ አትችልም ሳሜት የፈለግከውን አድርግ። የኔ ትልቁ ጥፋቴን ታውቀዋለህ፣ እንዳንተ ያለ ባለጌ ለዚያ ባለጌ ሚስት መሆኔ ነው። ተመልከች ስምሮ ልትጎዳኝና ልታስቆመኝ አትችልም። ልጆቼን ወስዳቸዋለሁ። የራሴን ሰላማዊ ቤተሰብ እገነባለሁ፣ ያለ ሚስጠር ያለ ፍርሃት ይህንን ቤት እገነባለሁ። ታያለህ። ገባ? አልገባኝም። ታዲያ ምን አቶ ሳሜት? እንኳን ደህና መጣ። ለጥሩ ነገር አይደለም የመጣሁት። እቺ ሴት እዚህ ምን ትሰራለች? አቶ ሳሜት፣ ወይዘሮ ስምሩ አለ አሰሪዋ። ተመልከተኝ። አሁን ታባራታለ። ቶሎ ብለ አውጥ። ተጣላት። ገባ ቶሎ በል ጮህበት። ጉርጃንም በጣም ግራ ተጋባ። አንዴ ስምሩ አንዴ እሱን ያየዋል፣ ሁለቱንም በተራ በተራ ይመለከታቸዋል። ሳሜትም ጉርጃን ምን እየጠበክ ነው? እንድታባራት የነገርኩህ እኮ ነው። አቶ ሳሜት አንዴ ውጭ እናውራ። አልገባኝም። ሳሜት ከዚህ ሂድ፣ ከዚህ ሂድ ብያለሁ። ይሄ የሥራ ቦታ ነው። ማ እንደሚቆይ ማ እንደሚለቅ የሚወስነው እኔ ነኝ። እንደዚያ ነው ልጄ። የካባዶሻ ሻንሰላን ፊት ቆመ። ስለ ካባዶሻ አላውቅም፣ ግን እኔ ስራ ቦታ ላይ እኔ የተናገርኩት ነው የሚሆነው። እንደዚያ ነው። ተመልከት፣ አታናደኝ። ይህቺን ሴት አባራት ካልኩ ታባራታለን። አቶ ጉርጃን ከሱ አትጣላ። እኔ እለቃለሁ እተዋለሁ ስራዬን፣ አለች ትምቦ። አይ አይ አይ የትም አትሄጂም። ማን ነው እሱ? ስራ ቦታ መጥቶ የሚያዘኝ ማ ስለሆነ ነው? ተመልከት፣ ችግር ከእኔ ጋር ነው። ምን እንደምትፈልግ ተናገር። የአቶ ጉርጃንን በራንኳ ቋክቼ የመጣሁት እኔ ነኝ። ስራ ፈልጌ ነበር። ዝጌ ዝጊ ብዬሻለሁ። ጉርጃን፣ ለመጨረሻ ጊዜ እየነገርኩ ነው። ይህችን ሴት አባራት። አቶ ሳሜት መጋዜን ለቀህ ሂድ። ይህ ያንተ ሆቴል አይደለም። እኔም ያንተ ሰራተኛ አይደለሁም። ቦታ ነወቅ ለዚህ ይቅርብ እያሃለሁ። ለመጨረሻ ጊዜ የምነግርህ ወይ እችን ሴት ታስወጣታለ ወይም ከሻንሳሪያኖች ጋር ካሁን በኋላ ትቆራረጣለ። አብርሃን አትሰራም። መስራት አልፈልግም ወንድሜ። ከዚህ በኋላ ለአንተ አልሸጥም ብትፈልግ እንኳ አልሸጥልህም። ውጣልኝ፣ ውጣልኝ። ምን እያልክ ነው ጉርጃን? ሆቴል ያሉ ሰራተኞች ላይ ሂደጩ። ውጣልኝ ለዚህ ደግሞ ትከፍላለህ። ጉርጃን ከአንተ ጋር አልጨረስኩም፣ የቻልከውን ነገር አድረግ። ከአንቺም አልጨረስንም እያለ የሰውየውን ስቶር ለቆ ወጣ። በሉ ወደ ስራ ብሎ ሰራተኞችን በተናቸው። አቶ ጉርጃን፣ አቶ ጉርጃን፣ ስለተከላከልክልኝ በጣም ነው ማመሰግነው፣ አለች ስምሮ። ምንም አላደረግኩም ወይዘሮ ስምሮ። ከልቤ አመሰግናለሁ ግን ሳሜት ችግር ውስጥ ይከትሃል፣ እንዲሁ አይለቅህም። ማለቴም መጥፎ ሁኔታ ውስጥ ልከት አልፈልግም። እናም ስራዬን እለቃለሁኝ። ኦ እባክሽ፣ እንዴት እንዲ ልትይ ቻልሽ? አይደለም ሳሜት ሻን፣ ሰላም። ዓለም በሙሉ ቢቃወመኝ ማንንም ያለ ምክንያት አላባርም፣ በተለይ አንቺን በፍጹም አላደርጉም። ፈገግ ካለች ስምሩ ደስ አላት። ኒያየት ታማራለች ። እዚያ ሰራተኛቸው ቤት ተጠልለዋል። አምላኬ፣ ፀሐይ መሞቂያ የለ፣ ምቹ ወንበር የለ፣ ምቹ ሽንት ቤት የለ፣ ምቹ ሻወር ቤት የለ። ኦ፣ ስምሩ፣ ፈጣሪ ይቅጣሽ። ሰሃራ፣ አቤት። ወይዘሮን ያይ ቡና ፊና አንጠጣ? ቡና አልቋልና ሻይ አፈላለሁ፣ እሱን ትጠጪያለሽ። አምላኬ፣ ተመልከተን እያለች ሳሜት መኪናውን ይዞ ከያች ሳሜት አይ ይህ ሰው ከዚህ ሊያባራን ነው እንደ መጣው ሳሜት ውስጥ ገባ እንኳን ደህና መጣ አቶ ሳሜት አመሰግናለሁ ወይዘሮ ኒያይት ቁጭ በልልህ ነበር ግን እንደምታየው ነው አይ አልቀመጠም ሱምሩም የለችም ውስጥ እንግባ ሻይ የጠጣ እናወራለን ከሱምሩ ጋር ምንም ጉዳይ የለኝም ለአንቺ ነው የመጣሁት ለእኔ አሁ ለአንቺ ወደ ቪላው ልወስድሽ ነው የመጣሁት መጥፎ ሆኜብሻለሁ፣ ይቅርታ አርጊልኝ። ኦ ችግር የለውም። በስምሩ ተናድጄ ስለነበር አይን የታውሮ ነው። በተሳሳተ መንገድ ስላየውሽ በድጋሚ ይቅርታ ጠይቃለሁ። ልክ ነህ፣ ግን ያንን አስፈላጊ ጉዳይ ከቤተሰብ መደበቅ ስህተት ነው። ትክክል አልሰራችም ስምሩ። ያለፈው አልፏል፣ አሁን ምንም ማድረግ አይቻልም። ወደ ቪላው እንሂድ ይላታል። ስምሩስ ስምሩ እዚህ ትንሽ ትቀመጥ፣ ትንሽ ትቀጣ፣ ከዚያ እናያለን አላት። በትክክል ብለሃል፣ ከቤተሰቡ አላስፈላጊ ነገር የደበቀ ትንሽ መቀጣት አለበት። ኒያይት እያለች በትክክል አላት። ተያይዘው እየወጡ ዛሃራ፣ ወደ ቪላው እየሄድኩ ነው፣ ለኤንሴ ነገርያት ብላት ወጡ። ሂክመት ሰራተኞችን ገትራቸው፣ ይሄ ይሄ ፍሬም እንዲህ ነው የሚጸዳው እያለች ሳለ ኒያይት ወደ ውስጥ ገባች ሂክመት ስትላት ቆማ ደርቃ ቀረች ሂክመት ምን እያደረግሽ ነው ቪላ ውስጥ ትእዛዝሽን እያስተላለፍሽ ነው ሂክመት ዞረች አንቺ አለቻት አዎ እኔ እንዴት ነሽ እዚህ ምን እየሰራሽ ነው ብላ ከወንድሟ ተጨቃጨቀች ሂክመት ኒያይትን ወደ መኝታ ክፍሏ ይልኳትና ሰሜት እቅድ እንዳለው ይነግራታል። ስምሩ ሰምታ ለእናቷ ደወለች። እናቴ ምን እያደረግሽ ነው? ምን አደረግኩ? ሰሜት ያላትን ሁሉ ነገረቻት ስምሩን በምሽት በረሃ የጣላቸውን አስታወሰቻት። ስታስታውሳት እዚያ ቆሻሻ ቤት አንኖርም አንቺም ተመልሰሽ ወደ ቪላው ነይ ስትላት ስምሩ ጆሮ ላይ ዘጋችባት። ከአሰሪዋ ጋር ምሳ ላይ ነበረች። አሰሪዋም ሀይዞሽ እያለ ያጽናናት ነበረ። ኑህ ከሲቪላይ ጋር እያመለጠ ጂሃን ደርሶ ሽጉት ተማዘው በሰዎቹ አስደብድቦት ነበር። ሲቪላይን የነጠቀው ሲቪላይ ኑህ ስላለበት ሁኔታ አታውቅም። ጂሃን ሊሆን አስደብድቦ እዚያ ጫካ መንገድ ላይ ጥለውት ነበር። ሄዱት እና ሰዎች አንስተው አምጥተው ወንድማቸው ቤት አስቀምጠውታል። ሜሌክም ይህንን ነገር እንዳታደብ ቆታል። ሲቪላይ ደውለሽ ጠይቂ የተባለች መሰረት ደውላ ከኑ ጋር ስታመልጥ ቺሃን እንደያዛቸው አታውቂም ነበር አለቻት። ኤስማ ቺሃን ከያዛቸው በኋላ ምን ተፈጠረ? ሲቪላይን በግድ ወደ ቪላ መጣት። ከዚያ ነውስ ከዚያ ነው ህነ ኤስማ ነው ምን ሆነ? ሰዎች እንደመቱት ነው የተናገረችው ሲቪ ላይ በጣም ጎርተውታል። ለዚያ ነው ሲቪ ላይ የተጨነቀችው። አሁን ደህና ነው በሕይወት አለ። ፕላሜሌክን ጠይቀች። ሜሌክ ስልክ ዘቃች። ሂክመት ሀሪካን ዲኤንኤ አስመርምራ የሻን ሰላም ቤተሰብ እንዳልሆነች መረጃ አወጣች። ሀሪካን የጥርስ ብርሻ የጠፋው አንቺ ወስደሽብኝ ነው ለካ በላጮችባት። እችባት ለምን እኔ ላይ ትጮያለሽ? ሄደሽ እናትሽ ላይ ጩሂ። እኔነኝ እንደ አባትሽ ላይ የማገጥኩት ሜሌክ፣ ስትወጣ ከቤት ወንድሜ ምን ተፈጠረ? የሆነ ቦታ ልትሄጂ ነው ኑ? የት ነው? ነግርሻለሁ ለስራ የሆነ ቦታ ልኬው ነው። ወንድሜ ኑ እዚያ አልሄደም፣ እየዋሻኸኝ ነው ወንድሜ፣ እኔ አውቅያለሁ። እሺ ጂሀን ወንድሜን አስደብድቦታል። ወንድሜ በሕይወት አለ? እውነቱን ነገረኝ አሁ በሕይወት አለ። የት ነው ያለው? ወደ እርሱ መሄድ እፈልጋለሁ። ሜሌክ፣ እሱ ወደ ራሱ ይመለስ ያገግም፣ ከዚያ እሺ አመጣዋለሁ። እስካየው እረፍት አይኖረኝም፣ ማየት አለብኝ። እየለማንኩ ነው ወንድሜ፣ ወደ ወንድሜ ወሰደኝ። እሺ እንሂድ። ኑህ ጋር ደረሱ። እየታከመ ነው። ሜሌክ ደነገጠች። ወይኔ ወንድሜ! ውጡልኝ! ኑህ የኔ ወንድም ኑህ፣ ኑህ ራሱን ስቷል። ደህና ይሆናል አይደል? እንዲሆኑ አይቀርም አይደል? አዎ፣ ይሆናል። ማን እንዲያደረጉ ማንም ቢሆኑ ኃላፊነት እንዲወስዱ አደርጋለሁ። ሜሌክ ቆርጣለች። ጃሃንና ሲቪል ላይ እያወሩ ጂሃን ብላ ተጣራች። ጃሃን ደነገጠ፣ ሜሌክ ብሎ ለማጣራት ሞከረ። ጂሃን አሁት፣ የሚል ድምፅ ሰማ። ጂሃን ቶሎ ብሎ ወጣ። ወዲህ ና አለችው፣ ና ብያለሁ። ከዚያ ጂሃን እየተራመደ ተጠግቷት ቆመ። ወይዘሪት ሜሌክ እዚህ ምን እግር ጣለሽ? ወንድምሽ ታሲን ነው እዚህ የላከሽ። ቪላውን እንድትሰልኝ ነው እንደ የላከሽ ወንድምሽ ታሲን። ይከፍልሻል አይደል? በጣም ነው የሚከፍልሽ አይደል? ምን ያህል ሌሬ ነው የሚከፍልሽ? ጂሀን በእርግጠኝነት ጥሩ ነው የሚከፍልሽ አይደል እንዴ እያለ ያሾፍባታል አንተ አንተ ወንድሜ እንደበደብከው አጥንቱ እንዲሰበር ትእዛዝ ሰጠ ተናገር እያለች ሽጉጣና ወጣች ደቀነችበት ደስተኛ ነህ ምን ልታደርጊ ነው ሜሌክ ልተኩሽብኝ ነው ወይ ተኩሽ ተጠጋት ምራጩን ልስብ ነው ቢያደርጌው አንተ እንዴት እንዴት አረከው? ተናገር። አንቺስ እኔን እንዴት እንዴት አደርግኛለሽ? አፈቅርሻለሁ። ከአንቺ ጋር ፍቅር ውስጥ ነበርኩ። እንዴት ትዋሽኛለሽ? ከታሲን ተባብረሽ እና ይህን ሁሉ እንዴት አደረግሽ? ተናገሪ። ምክንያቱም አላማ ነበረሽ። አትጠጋኝ ብያለሁ። ተናገሪ ወንድምሽ ባይታርፍ እንኳ አንቺ ላደረጋችሁን ትከፍያለሽ። አታስቢ አትጠጋኝ፣ አሊያ ተኩሳለሁ። በይተኩሽ አቀባበለች የምታታልሁን ሰው ፈልጊ። በይተኩሽ ሜሌክ ተኩሽ እያለ ሲጠጋት ሜሌክ ሆዱ ላይ ተኮሰች። እንደገናም ደገመችው፣ ሰለሰችው። ተንገዳግዶ ወደቀ። ሜሌክ ደርቅ አቀራች። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻው ስለተከታተላችሁን ስለ ከልብ እናመሰግናለን። ቪዲዮ ከተመቻችሁን ላይክ አድርጎ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጎ እስከዚህ ሰዓት ስለቆያችሁ ጊዜያችሁን ስለሰጣችሁ እናመሰግናለን። ቻው።